ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁ? ልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻንላችን አዳዲስ ስፖርታዊ መረጃዎችን ልናካፍላችሁ በቅዳሜ የአመሻሽ የስፖርት የመረጃ ሰዓታችን ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተ እናደርሳለን። የተወዳጁ የእንግሊዝ ፕሪምየር ሊግ ሰላሳ አራተኛ ሳምንት ጨዋታዎች መደረግ ጀምረዋል። ቀን ስምንት ሰዓት ከ30 ሲል ቸልሲና ኤቨርተን በስታንፈርድ ብሪጅ ባደረጉት ወሳኝ ጨዋታ የዛሬዎቹ ጨዋታዎች ተጀምረዋል። ቸልሲ ጨዋታውን አንድ ለዜሮ በሆነ ውጤት ማሸነፍ ችለዋል። ከጨዋታው ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። ሌሎችም በርከት ያሉ ጉዳዮችን እናነሳለን። ዛሬ እንግዲህ የሚጠበቅ ጨዋታ አለ። በኤል ክላሲኮ በስፔን የኮፓ ዴልሬ ወይም በስፔን የንጉሱ ዋንጫ ባርሴሎና እና ሪያል ማድሪድ ተጠባቂ ጨዋታቸውን ያደርጋሉ ከነዚህ ጨዋታዎች ጋር የማያይዘን የምናነሳቸው ነጥቦች ይኖሩናል የጨዋታ ውጤቶችንም ወደ እናንተ እናደርሳለን ከዛ በተጨማሪ ግን በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ እነሱን በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው ፏአድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ ቪዲዮችንን ላይክ ቻንላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንታደርጉ ነው በአክብሮት የምጋብዘው በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል በተወዳጁ የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት ጨዋታ ቀን ስምንት ሰዓት ከ30 ሲል ጀምሯል። ዛሬ የተደረጉ መርሀ ግብሮች ያሉ እንግዲህ በተወዳጁ የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት ጨዋታ ቅድሚያ ጨዋታውን ያደረገው ቻልሲ ነው። በስታንፈርድ ብሪጅ ነው ጨዋታው የተደረገው። ቀን ስምንት ሰዓት ሲል የጀመረ መርሃ ግብር ነበር። ይህ ጨዋታ እንግዲህ በርካቶች ይጠብቁታል። ምክንያቱም ከአውሮፓ ቻምፒየንስ ሊግ ጋር በተያዘ አሁን ላይ ትልቅ ፉክክር እየተደረገ ይገኛል። በእንግሊዝ ፕሪሚየር ሊግ ሻምፒየንነቱ ወደ መረጋገጡ እንግዲህ አንድ ነጥብ ነው የሚቀርበው ሊቨርፑል ሻምፒየንነቱን ለማረጋገጥ። ከዛ በተጨማሪ ወራጆቹም እየተረጋገጡ ነው የሚገኙትና አሁን ላይ ትልቁ አጓጊ ነገር የሚኖረው የአውሮፓ ቻምፒየንስ ሊግን ቦታ ይዞ የሚያጠናቀቀው ቡድን መለየት ላይ ነው። እዚህ ጋር ደግሞ ትልቅ ፉክክር እየተደረገ ይገኛል። ኒውካስል ዩናይትድ፣ እነ ቼልሲ፣ እነ ኖቲንግሃም ፎረስት፣ እነ ማንቸስተር ሲቲ፣ አስተን ቪላ በዚህ ፉክክር ውስጥ ያሉ ቡሮች ናቸው እና የነጥብ ልዩነታቸውን ደግሞ ስትመለከቱ እጅግ በጣም ጠባብ ነውና በዚህ ሰዓት ነጥቦችን መጣል በጣም ከባድ ነው የሚሆነው። ነገር ግን ጨዋታዎችን አሸንፎ በቀጠሉ ቁጥር የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በጣም ትልልቅ እድሎችን የማግኘት እድል ይኖራቸዋል። ከዚህ አንጻር ነው እንግዲህ የኤንዞ ማሬስካው ቡድን ቼልሲ ዛሬም የዴቪድ ሞይሱን ኤቨርተን አስተናግዶ ጨዋታውን ያደረገው አንድ ለ ዜሮ በሆነ ውጤት በእርግጥ ቼልሲ ጨዋታውን ማሸነፍ የቻለበትን አጋጣሚ ተመልክተናል። ቼልሲዎች እንግዲህ በጨዋታው ላይ እንግዲህ ትልልቆቹን የሚባሉ ተጫዋቾቻቸውን እንግዲህ ወሳኝ ጨዋታም ስለሆነ ወሳኝ ተጫዋቾቻቸውን ይዘው ገብተዋል። ሮበርት ሳንቼዝ በግብ ጠባቂነት ተጠቅመዋል። ማርክ ኮሬላ፣ ትሬቨር ቻሎባ፣ ላቪ ኮልዊል፣ ኮል ፓልመር፣ ኤንዞ ፈርናንዴስ እንዲሁም ሞይስ ካይሴዶ፣ ሮሚዮ ላቪያ፣ ፔድሮ ኔቶ፣ ኖኖ ማዱዌኬ ና ኒኮላስ ጃክሰን በዛሬው ጨዋታ በቋሚ አሰላለፍ ውስጥ የተካተቱ ተጫዋቾች ናቸው። ኮል ፓልመር ዛሬም ጎል ማስቆጠር አልቻለም። የጎል ድርቁ አሁንም እንደቀጠለ ነው የሚገኘው በዛሬው ጨዋታ ላይም ተቀይሮ የወጣበትን አጋጣሚን የተመለከት ነው። በኬርናንዶ ዌስበሪ ሆል ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ነው ተቀይሮ በእርግጥ የወጣው ነገር ግን ጨዋታውን ማሸነፍ ቢችሉም ነገር ግን ኮል ፓልመር ዛሬም ጎላ ላስቆጠረበትን ምሽት ነው ያስመዘገበው። ቸልሲ በጨዋታው ላይ አስር ያክል የግብ ሙከራዎችን ማድረግ ችሏል። ጨዋታው በአመዛኙ ተመጣጣኝ የነበረበት ፉክክርን ነው በዚህ ጨዋታ ላይ እየተመለከት ነው። እንግዲህ የዴቪድ ሞይሱ ቡድን ኤቨርተንም፣ እንዲሁ የኤንዞ ማሬስካም ቸልሲ ጥሩ የሚባል ፉክክሮችን እንዲሁ እንግዲህ ተመጣጣኝ የሚባል አይነት ጨዋታን በዚህ ጨዋታ ላይ ተመልክተናል። ኒኮላ ጃክሰን ሀያ ሰባተኛው ደቂቃ ላይ ያስቆጠራት ጎል ብቻ ናት። ሁለቱም ቡድኖች የለየች ጎልን እንግዲህ የለየች ውጤት ያስመዘገቡበትን እንግዲህ ጎል ያስቆጠረው ኒኮላ ጃክሰን። ቸልሲዎች አሁን ላይ ስልሳ ነጥቦችን ሰብስበው አሁንም በአውሮፓ ቻምፒየንስ ሊግ ፉክክሩ ላይ አሁንም እንደቀጠሉ ይገኛሉ። ትልቅ ፉክክር እየተደረገ ይገኛል። በአውሮፓ ቻምፒየንስ ሊግ እስከ አምስተኛ ደረጃ ይዘው የሚያጠናቀቁ ቡድኖች የአውሮፓ ቻምፒየንስ ሊግ ቀጣይ ተሳትፎን ማግኘት እንደሚችሉ ይታወቃልና ቸልሲ ያንን ቦታ እንግዲህ ይዞ ለማስቀጠል አሁንም ትልልቅ ፉክክሮችን እያደረገ ነው። እንግዲህ ማሎ ጉስቶን እንግዲህ ሙድሪክን በቅጣት ምክንያት ማርክ ጉዊን ኬልምንን፣ እንዲሁ ፎፋናን ቢያጡም እንግዲህ አሁን ላይ ባሏቸው ተጫዋቾች ጨዋታቸውን እያደረጉ ይገኛሉ። በቀጣይ እንግዲህ በእንግሊዝ ፕሪሚየር ሊግ ከሊቨርፑል ጋር ጨዋታቸውን ያደርጋሉ። ቸልሲዎች ጠንከር ያለ የሚል ፉክክር ይጠብቃቸዋል። ከዛ በተጨማሪ ከኒውካስል ዩናይትድ ጋር ይሄ እንግዲህ የአውሮፓ ቻምፒየንስ ሊግ ቀጥተኛ ተፎካካሪያቸው ከሆነ ክለብ ጋር ነው ጨዋታቸውን የሚያደርጉት። ከዛ ከማንቸስተር ዩናይትድ ጋር እንዲሁ፣ እነዚህ በፕሪሚየር ሊግ ተከታታይ የሚያደርጓቸው ጨዋታዎች ናቸው። ጠንከር ያሉ የሚሉ ጨዋታዎችን የኤንዞ ማሬስካ ቡድን ቸልሲ ያስተናግዳል ከሊቨርፑል ጋር በሜዳው በስታንፈርድ ብሪጅ ከኒውካስትል ዩናይትድ ጋር ከሜዳ ውጭ በሴንት ጀምስ ፓርክ እንዲሁ በስታንፈርድ ብሪጅ ከማንቸስተር ዩናይትድ ጋር እነዚህ ቀጣይ ሶስት ወሳኝ መርሃ ግብሮቻቸው እንደሆኑ ነው እየተገለጸ የሚገኘው። በቀጣይ ከነዚህ ጨዋታዎችስ ምን ያክል ነጥቦችን ያገኛል የኤንዞ ማሬስካው ስብስብ የሚጠበቅ ጥያቄ ነው። አሁን ላይ ግን 60 ነጥቦችን ሰብስቦ አሁንም በአውሮፓ ቻምፒየንስ ሊጉን ቦታ ለማግኘት በትልቅ ፉክክር እያደረገ የሚገኝ ቡድን ነው እንደሆነ ነው እየተመለከትን የምንገኘው ኒኮላስ ጃክሰን ብቸኛውን ጎል በዛሬው ጨዋታ ላይ ያስቆጠረላቸው ተጫዋች እንደሆነ ነው የተመለከት ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳም። የእንግሊዝ ክለቦች ቪክተር ወሰሜንን ለምን አይፈለጉትም የሚል መረጃ እየወጣ ይገኛል። የእንግሊዝ ፕሪምየር ሊግ ክለቦች አሁን ላይ ናይጄሪያዊውን አጥቂ ቪክተር ወሰሜንን የማስፈረም ፍላጎት እየቀዘቀዘ እንደመጣ ነው የሚገለጸው። ቪክተር ወሰሜን በናፖሊ የሚከፈለው የተጣራ አመታዊ 12 ሚሊዮን ዩሮ ክፍያ መጠየቁ ለክለቦቹ ፍላጎት ማጣት አንደኛው ምክንያት እንደሆነ ነው እየተገለጸ የሚገኘው። በተጨማሪም በናፖሊ ያለው 75 ሚሊዮን ዩሮ የውል ማፍረሻና የኮሚሽን ክፍያ ተጫዋቹን ለሚፈልጉ ክለቦች አስቸጋሪ እንዳደረገባቸው ጭምር እየተነገረ ነው የሚገኘው። አሁን ላይ የትኛውም የእንግሊዝ ክለብ ለቪክተር ኦስሜን የተጣራ 12 ሚሊዮን ዩሮ ለመክፈል ዝግጁ አለመሆኑ ነው ፋብሪሲዮ ሮማኖ የገለጸውና የእንግሊዝ ክለቦች ከቪክተር ኦስሜን ዝውውር ራሳቸውን እያገለሉ ነው የሚገኙት። በውሰት ለሌላ ክለብ በማገልገል ላይ የሚገኙት የዩናይትድ ተጫዋቾች የሆኑት አንቶኒ፣ ማርከስ ራሽፎርድ በቀጣይ ክረምት ከክለቡ ጋር ለንግግር ይቀመጣሉ ተብሎም ተነግሯል። ሁለቱም ተጫዋቾች ቀጣይ ወደ ክለባቸው ተመልሰው የወደፊት እጣ ፈንታቸውን እንደሚነጋገሩ ነው አሰልጣኝ ሩበን አሞሪም የተናገሩት አሁን ላይ ማርከስ ራሽፎርድ እና አንቶኒ በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ ማሊያ ላንመለከታቸው እንደምንችል ነው የተዘገበው። ሁለቱም ተጫዋቾች ቀጣይ ላይ ዩናይትድ እንደማይጫወቱ ከታማኝ ምንጮችም ሰምቻለሁ ሲል የዝውውር ጉዳዮችን የሚከታተለው ጋዜጠኛ ፋብሪሲዮ ሮማኖ አረጋግጦታል። ከብዙ አጥቂዎች ጋር ስሙ እየተነሳ የሚገኘው ማንቸስተር ዩናይትድ ከጣሊያናዊ አጥቂ ማቴዎ ሬቴጊው ጋርም ስሙመት መያያዙ እየተነገረ ነው። ማንቸስተር ዩናይትድ በቤርጋሞ ክለብ አታላንታ ድንቅ ጊዜን እያሳለፈ የሚገኘውን የ25 ዓመቱን ጣሊያናዊ አጥቂ ማስፈረም ይፈልጋሉ። ማንቸስተር ዩናይትዶች የተጫዋቹን በቅርበት እየተከታተሉት ይገኛሉ። የማቴዎ ሬቴጊው የዝውውር ዋጋ 30 ሚሊዮን ዩሮ አካባቢ ነው ተብሎ ይገመታል። ማንቸስተር ዩናይትድ ይህንን ስምምነት ለመጨረሽም የሚያስችል በቂ የፋይናንስ አቅም አለው ተብሏል። ሬቴጊዩ በዚህ ሲዘን በጣሊያን ሴሪኤ 31 ጨዋታዎችን አከናውነው 23 ጎሎችን አስቆጥሮ አምስት አሲስቶችን ደግሞ ማድረግ የቻለ ተጫዋች እንደሆነ ነው እየተገለጸ የሚገኘው ና ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም በትልቁ ፍላጎት እንዳላቸው ከቼንዶፍ ሳይድ የተባለው የመረጃ ምንጭ መረጃውን አጋርቷል። የውሰት ውሉ ለተጨማሪ ውድድር ዓመት ማራዘም ይፈልጋሉ። የስፔኑ ክለብ ሪያል ቤቲስ የብራዚላዊውን ኢንተርናሽናል አንቶኒ ሳንቶስን ውል ለተጨማሪ ውድድር ዓመት ማራዘም ፍላጎታቸው ነው። ሪያል ቤቲሶች አንቶኒ ሳንቶስን በክለባቸው ለተጨማሪ አንድ ዓመት ለማቆየት ለማንቸስተር ዩናይትድ የውሰት ውል ጥያቄን ሊያቀርቡ እንደሆነ ነው ዘ ቴሌግራፍ መረጃውን ያጋራው። የሀሪ አማስ ወኪል ይናገራል። ሃሪ አማስ ዩናይትድን ከመቀላቀሉ በፊት ሌሎች ሁለት ትልልቅ ክለቦች እየፈለጉት ነበር። ነገር ግን ሃሪ አማስ በዛ ጊዜ ዩናይትድን ብቻ ነበር መቀላቀል የፈለገው። እንደሚታወቀው ሃሪ አማስ በ2023 ነበር ከዋትፈርድ አካዳሚ የማንቸስተር ዩናይትድን አካዳሚ የተቀላቀለው፣ እና አሁን ላይም እንግዲህ የተለያዩ ነገሮችን እየሰማን እንገኛለን ከሃሪ አማስ ጋር በተያያዘ አርሰናልን ደግሞ እንመልከት። አርሰናል በክረምቱ የተጫዋቾች የዝውውር መስኮት የ17 ዓመቱን የቸልሲ የግራ መስመር ተመላላች ታዳጊ ማርሴል ዋሽንግተንን በቋሚነት ያስፈርማል። የቸልሲው የግራ መስመር ተጫዋች ታዳጊ ከሁለት ወር በላይ ወደ አርሰናል የሙከራ ጊዜን እንዳሳለፈና ከዋናው ቡድን ጋርም ልምምድ እንደሰራ የሚታወስ ጉዳይ ነው። ስለዚህ አርሰናሎች በክረምቱ የዝውውር መስኮት ይህንን ተጫዋች ማምጣት ይፈልጋሉ። አርሰናሎች ሪያል ማድሪድን በማሸነፍ የሪያል ሶሴዳዱን አማካይ ማርቲን ዙቤሜንዲንም እንደሚያስፈርሙ እርግጠኛ ናቸው ብሏል ዘሰን ባወጣው መረጃ መሰረት። እንግዲህ አርሰናሎች በክረምቱ የተጫዋቾች የዝውውር መስኮት በጣም ትልቅ የሚባል የክረምቱ የተጫዋቾች የዝውውር መስኮትን ያሳልፋሉ ተብለው ከሚጠበቁ ክለቦች መካከል አንደኛው ነው አርሰናል። ምክንያቱም እንግዲህ በርከት ያሉ ቦታዎቻቸውን ያጠናክራሉ። ለዋንጫውም እንግዲህ ለፕሪሚየር ሊግ ዋንጫ በተከታታይ ሶስት ዓመታት ሁለተኛ ሆነው እየጨረሱ ይገኛሉና በቀጣይ ደግሞ ዋንጫውን ለማሳካት ትልቅ ነገሮችን ለማድረግ ትልልቅ ተጫዋቾችን ማምጣት ይፈልጋሉ። አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታም ይህንን ነገር እንደሚያቀላጥፈውና ትልቅ ተጫዋቾችን ሊያመጣ እንደሚችል ይታመናል። አንደኛው ፍላጎታቸው በመሀል ሜዳ ላይ ማርቲን ዙብሜንዲን ማስፈረም ነው። ይህንን ተጫዋች ለማስፈረም ከስፔኑ ክለብ ሪያል ማድሪድ ትልቅ ፉክክር ይጠብቃቸዋል ተብሎ ቢታሰብም እንግዲህ ተጫዋቹ ግን ቅድሚያ የሚሰጠው ለአርሰናል እንደሆነ ጭምር የሚያሳዩ መረጃዎች ይወጣሉ። አርሰናሎች ሪያል ማድሪድን በማሸነፍ ይህንን ተጫዋች እንደሚያስፈርሙትም ጭምር እርግጠኞች እንደሆኑ ነው ዘሰን የዘገበው። ቸልሲን እንመልከት። ቻምፒየንስ ሊግ አለመግባት ውድቀት አይደለም ብለዋል ኤንዞ ማሬስካ። የሰሜዎች ዋና አሰልጣኝ ኤንዞ ማሬስካ ለቡድናቸው ቻምፒየንስ ሊግ ተሳትፎ ቦታ ለማግኘት እንደ ውድቀት ሊቆጠርበት እንደማይገባ የገለጹት ቻምፒየንስ ሊግ አለመግባት ካለፉት ሁለት ዓመታት ጋር ከተነጻጸረ ለቻምፒየንስ ሊግ ውድቀት አይደለም ሲሉ ኤንዞ ማሬስካ ይናገራሉ። ቸልሲ ባለፉት ሁለት ዓመታት ስንት ጊዜ ቻምፒየንስ ሊግ ገብተዋል ሲሉ የጠየቁት ማሬስካ፣ ምንም ሲሉ ለጥያቄያቸው ራሳቸው ምላሻቸውን ሰጥተዋል። አክለውም በዚህ ዓመት ግን ዓመቱን ሙሉ በሚባል ደረጃ በቻምፒየንስ ሊግ ቦታ ላይ ነበረን። ስለዚህም ያለው ውድቀት ሳይሆን መሻሻል ነው ብለዋል። ስለ ኮል ፓልመር ጎል ያለማስቆጠር ሁኔታ ያነሱት አሰልጣኙ ችግሩ የስነ ልቦና ነው ሲሉ ይናገራሉ። የፓልመር ችግር የታክቲክ ወይም የቴክኒክ አይደለም ያሉት ኢንዞ ማሬስካ የአጨዋወት ዘይቤው ክለቡ፣ አሰልጣኙ አንድ ነው፣ የተቀየረ ነገር የለም ሲሉም ነው የሚደመጡት። አሁን ላይ ለዝውውር በምናወጣው ገንዘብ በፋይናንስ ምክንያት መጠንቀቅ አለብን። የቻምፒየንስ ሊግ ተሳትፎን ካረጋገጠን ግን ፍጹም የተለየ ኢላማ ይኖረናል ሲል ምን የተናገረው። ቪክተር ኦስሜን ወደ ፕሪሚየር ሊግ መዘዋወሩ የማይመስል ነገር ነው። ምክንያቱም ማንም የእንግሊዝ ክለብ 12 ሚሊዮን ዩሮ የጣራ ክፍያን ለመክፈል ዝግጁ አይደለም። በናፖሊ የሚያገኘው ያክል ደሞዝ ማለትም 12 ሚሊዮን ዩሮ የጣራ ክፍያን በተጨማሪም ኮሚሽን እና ደግሞ የ75 ሚሊዮን ዩሮ የመልቀቂያ አንቀጹን መክፈል አይፈልጉም የእንግሊዝ ክለቦችና ወደ እንግሊዝ ፕሪምየር ሊግ የመምጣቱ ድል በጣም ጠባብ ነው። ሲቲን እንመልከት። ቀጣይ ዓመት ጥሩ እንሆናለን፣ ሁሉም የሚማረውን ተምሯል ሲል ነው ጓርዲዮላ የተናገረው። ይህ አሰልጣኝ ፔፕ ጓርዲዮላ ከኖቲንግሃም ፎረስት ጨዋታ በፊት በሰጡት ጋዜጣ መግለጫ ላይ የተለያዩ ሀሳቦችን አንስተዋል። ቀጣይ የውድድር ዓመት ጥሩ ይሆናል፣ ከሊጉ ክብር ጋር እንፎካከራለን፣ ሁሉም ሰው ከዚህ ዓመት ትምህርት ወስዷል፣ ከዚህ እንሻሻላለን፣ ቀጣዩ የውድድር ዓመታችንም የተለየ ይሆናል ብለዋል። በጨዋታዎች የማይሳተፉ ተጫዋቾችን እንደ አሰልጣኝ እንዲሆኑ ፈቅድላቸዋለሁ ሮድሪ ቡድኑን እንግዲህ ማበረታታቱን ወድጅ ዋለው። እንደ ቡድን ማለት እንደዚህ ነው፣ ይሄ ደግሞ ልዩ ነገር ነው። የማይጫወት የሚጫወተውን ማገዝ አለበት ብለዋል። የዴብሮይናን ውሳኔ የክለቡ ነው። ምክንያቱም ደግሞ ከዚህ በፊት ተናግሬ ያለው ኤደርሰን ሞራይስ ወደ ልምምር ተመልሰዋል። በቀጣዩ ሊግ ጨዋታ ላይም ልናየው እንችላለን ብለዋል። ሀላንድ እየተሻሻለ ነው። ምንም እንኳን እዚህ ለአስር ዓመታት የሚቆይ ቢሆንም እሱ ከማንም በላይ በቀጣይ ዓመት በአውሮፓ መድረክ መሆኑን ይፈልጋል። የቡድን መንፈሱን እያገኘን ነው። የበርናርዶ ሲልቫ ቪላ ላይ ግብ ምስክር ነች። ድሮ የነበረን ፍላጎት ዘንድሮ አልነበረም ሲለም የተደመጠው ኤፌካፕ ፍጻሜ ከደረሰን ሮድሪ ይጫወት እንደሆነ የዶክተሮችን ፍቃድ ያስፈልገኛል፣ በዶክተሮችም አምናለሁ ብለዋል። ኤፌካፕ ፍጻሜ የደረሰን ቻምፒየንስ ሊግ ስፍራን አገኘን። ውድድር አመቱ ለእኛ ጥሩ አልነበረም፣ ነገር ግን የበለጠ መጥፎ እንዳይሆንም አድርገናል። ኤፍካፐን ለሶስተኛ ተከታታይ አመት ፍጻሜ ለመድረስም ጠንካራ ተጋጣሚያችን ከፊታችን አለም። ኖቲንግሃም እንዴት አይነት ድጋፍ እንደሚኖራቸው አውቃለሁ፣ ነገር ግን እኛ በዚህ ውድድር ዓመታት ቆይተንበታልና ምንም አይደንቀንም ሲልም ነው የተናገረው አሰልጣኝ ፔፕ ጓርዲዮላ። ሊቨርፑልን እንመልከት። ለአሌክዛንደር አርኖልድ የምመክረው እሱ ከሊቨርፑል ጋር በድጋሚ ፕሪምየር ሊግ ሊያሸንፍ ነው። ሁልጊዜም ከሊቨርፑል ጋር ለቻምፒየንስ ሊግ ዋንጫ ይወዳደራል ለምን አሁን ባለበት ሁኔታ ሪያል ማድሪድን መቀላቀል ፈለገ በሪያል ማድሪድ ውስጥ ውዥንብር ነው እናም አንድ ሁለት መጥፎ ዓመታትን ካደረክ በደጋፊው ትልቅ ትችት የሚደርስብሃል ምንም ድጋፍ አይኖርህም በሊቨርፑል ያለው ግን ተቃራኒ ነው ሲል ኢማኑኤል ፔቲት በተለይ ደግሞ ትሬንት አሌግዛንደር አርኖልድ በዚህ ሰዓት ወደ ሪያል ማድሪድ ማምራት እንደሌለበት ነው ሀሳቡን የተናገረው በሊቨርፑል አስተዳደር ና በዳርዊን ኑኔስ መካከል ስምምነት የተደረገ ሲሆን ዳርዊን ኑኔስ እንዳለው ከሆነም በክረምቱ የዝውውር መስኮት ቡድኑን ይለቃል ብለዋል ፋብሪሲዮ ሮማኖ በመረጃው ላይ። ሪያል ማድሪድን የተመለከቱ መረጃዎችን የምናነሳበት ሰዓት ነው። ራፋኤላ ሉዛን ይናገራል። የስፔን እግር ኳስ ፌዴሬሽን ፕሬዝደንት ነው። ከሪያል ማድሪድ ጋር የአርባ ደቂቃ ቆይታ ወይም ውይይት አድርገናል፣ ነገር ግን ራሳቸውን ስለ መከላከል እንጂ የዳኛ ቅሬታ እንዲደረግ አልጠየቁም ብለዋል። ሀሳቡን ሲሰጥ ነገር ግን በርከት ያሉ ሚዲያዎች ከጨዋታው ጋር በተያያዘ የተለያዩ ሀሳቦችን ሲያነሱ እንደነበር ይታወሳል። ሪያል ማድሪድ የዚህ ጨዋታ አልቢትር ወይም ዳኛ ካልተቀየረ ይህንን ጨዋታ እንደማያደርጉ ጭምር የሚያሳዩ ዘገባዎችን ሲገልጹ እንደነበር እየተገለጸም ይገኝ ነበር። ነገር ግን አሁን ላይ ያ ነገር እንደማይሆን ጭምር ነው እየተገለጸም የሚገኘው። አሁን ላይ ራፋኤል ሉዛን እንደገለጸው ከሆነ ምንም አይነት እንደዚህ አይነት ነገር ሀሳቦችን አላነሱም። ራሳቸውን መከላከል ላይ ብቻ እንዳተኮሩ ጭምር ነው እየተናገረ የሚገኘው ኬሊያን ምባፔ አሁንም በቀኝ ቁር ጭምጭሚቱ ላይ ምቾቶች እየተሰማ ባለመሆኑ ምክንያት በዛሬው ምሽቱ የኮፓ ዴል ሮይ ፍጻሜ ጨዋታ ላይ በቋሚነት ላይ ጀምር እንደሚችል ዲያሪዮ አስ የተባለ የመረጃ ምንጭ ደግሞ እየገለጸ ይገኛል ጫናና ጉዳቱ ያላገደው ፌዴሪኮ ቫልቬርዴ በአውሮፓ አምስቱ ኃያላን ሊግ ውስጥ በሁሉም ውድድር ከየትኛውም ተጫዋች በላይ ለክለቡ 4462 ደቂቃዎችን የተጫወተው ፌዴሪኮ ቫልቬርዴ ነው። ላለፉት ጥቂት ሳምንታት ከቁርጭምጭሚት ሕመሙ በሜዳ ላይ ሲጫወት እንደነበርም ነው የተገለጸው። ዩራጓዊው ታታሪና የቡድኑ ወደፊት አምበል ፌዴሪኮ ቫልቬርዴ ሁሌም ራሱን በሜዳው ውስጥም ለማግኘትና የተቻለውን ለማድረግም የሕመሙን ስሜት በመቋቋም ጉዳቱ ሳያግደው እንደሚጫወት ለሪያል ማድሪድ ቅርብ የሆነው ሬሌቮ ዘግቧል። በወደፊቱ ህይወቴ ላይ ውሳኔ ለመውሰን ምንም አይነት ጫና አይሰማኝም። ትክክለኛ ጊዜ ሲመጣም ግልጽ አድርጓለሁ ብለዋል ሻቪ ያሎንዞ። ሐሳቡን ሲናገር በአርሰናል ጨዋታ ደጋፊውን ለመካስ ሁሉንም ነገር እናደርጋለን ብለዋል ሉዊስ ኤንሪኬ። የፓሪስ ሰን ዠርሜን ዋና አሰልጣኝ ሉዊስ ኤንሪኬ ቡድናቸው በአርሰናሉ ጨዋታ የተቻለውን አድርጎ ደጋፊውን ማስደሰት እንደሚፈልግ ነው የተናገረው። ትናንትና ምሽት በተሸነፉበት የኒስ ጨዋታ ሰላሳ የግብ ዕድሎችን መፍጠራቸውን ያስታወሱት ሉዊስ ኤንሪኬ ከአርሰናል ጋር እንደ ትናንቱ ተመሳሳይ ጨዋታ መጫወት እንፈልጋለን ብለዋል። አክለውም በአርሰናል ጨዋታ ደጋፊዎቻችንን ለማስደሰት የቻልነውን ሁሉ እናደርጋለን ሲሉም የተደመጡት ፓሪሰን ጀርሜን በሚቀጥለው ሳምንት ማክሰኞ ከአርሰናል ጋር ተጠባቂውን የአውሮፓ ቻምፒየንስ ሊግ የግማይ ፍጻሜ ጨዋታውን ያደርጋል። አንገታችሁን እንደ ማናስደፋ ቃል እንገባለን ብሏል ማርኪኒሆስ የፓሪስ ሰን ዠርሜኑ ብራዚላዊው የተከላካይ ስፍራ ተጫዋች የሆነው ማርኪኒሆስ በቻምፒየንስ ሊጉ ስኬታማ ለመሆን ጠንክረው በመስራት ላይ መሆናቸውን ገልጸዋል። ተጫዋቹ በንግግሩም የደጋፊውን አንገት አናስደፋም ሲል ነው ቃል የገባው። የአመቱ ወሳኝ ወቅት ላይ ነን ያለው ተጫዋቹም ጨዋታውን ብንሸነፍም እንኳን ባለን አቅም የምንጠራጠርበት ጊዜ አይደለም፣ በራስ መተማመናችንን ማቆየት አለብን ብሏል። አክለውም በቀጣይ የአርሰናል ጨዋታ የደጋፊዎቻችንን አንገት እንደማናስደፋ ቃል እንገባለን፣ አላማችንን ለማሳካት ጠንክረን እንሰራለን ሲል ነው የተደመጠው ማርኬኒውስ። ቸልሲዎች የክንፍ መስመር ተጫዋች ለማስፈረም ፍላጎት አላቸው። ቸልሲዎች ዋጋ ወደ ሀምሳ ሚሊዮን ዩሮ ዋጋ የተቀነሰውን አስደናቂ የክንፍ ተጫዋች ለማስፈረም ዝግጁ ናቸው። ቸልሲዎች የቦሪሲያ ዶርትመንዱን የክንፍ መስመር ተጫዋች የሆነው ጄሚ ባይኖ ጌቲያንስን የዝውውር ፉክክር ውስጥ ተወዳጆቹ ሆነው እየቀጠሉ ነው ሲል ክሪስቲያን ፎልክ በዕለታዊው አምዱ ላይ ጽፏል። ክሪስቲያን ፎልክ በዚህ ሳምንት በከቼንዶፍ ሳይድ አምዱ ላይ ሲጽፍም እንግሊዛዊው ወጣት በቡንደስ ሊጋ እንግዲህ ከቆየ በኋላ ወደ ፕሪምየር ሊግ መመለስ እንደሚፈልግ ነው እየተገለጸ የሚገኘው። በተጨማሪም ደግሞ ክሪስቲያን ፎልክ በአሁኑ ወቅት ቸልሲዎች ለጄሚ ባይኖጌቴንስ በጣም ተመራጭ እንደሆኑ እየተነገረ ሲሆን፣ አሁን ላይ ያስደሳችሁ ነገር የተጫዋቹ መሸጫ ዋጋ ከ100 ሚሊየን ዩሮ ወደ ሀምሳ ሚሊየን ዩሮ እንዲቀነስ መደረጉ ነው። ስለ ጌቴንስ ሁኔታ ሲናገር ክሪስቲያን ፎልክ ጄሚ ባይኖጌቴንስ ቸልሲዎች በዚህ የዝውውር መስኮት የማስፈረም ዕድላቸው ሰፊ ነው። ጥያቄው ክለቡ ምን ያክል ገንዘብ ለመክፈል ተዘጋጅቷል የሚለው ነው። ዶርትመንድ ዋጋውን ከ100 ሚሊዮን ዩሮ ወደ 50 ሚሊዮን ዩሮ ዝቅ አድርገዋል። የሚሆነበት ምክንያት ተጫዋቹ ከአሰልጣኝ ኒኮ ኮቫች ሲስተም ጋርም ስለማይጣጣም ነው። ለዚህም ነው ተጫዋቹ ራሱን ለማዛወር በጣም ዝግጁ የሆነው። የጄሚ ባይኖ ጌቲየንስ ህልም ወደ ፕሪሚየር ሊግ መመለስ ነው። ጀሚ ባይኖ ጌቲየንስ በሜዳ ላይ ብሩህ ተስፋ ያለው ይመስላል። በዓለም ዙሪያ ያሉ ወጣት ተጫዋቾችንም ማስፈረም ከቼልሲ ስትራቴጂ ጋርም የሚስማማ ይመስላል። የአመቱ ተጫዋች በስታንፈርድ ብሪጅ አዘውትሮ የመጫወት እድልን እንደሚያገኝ ቃል የተገባለት ሲሆን ይህም ለቀጣዩ የእድገት ደረጃው ተስማሚ ሊሆን ይችላል። ዶርትሙንድ ተጫዋቹን በዚህ ክረምትም ለመልቀቅ የተዘጋጀ ይመስላል። ለጄሚ ባይኖ ጌቲየንስ ውድድር ውስጥም ሌሎች ክለቦችም ሊኖሩ እንደሚችሉ ይታሰባል። ነገር ግን የፉትቦል ኢንሳይደር ዘገባ እንደሚያሳየው ከሆነ ከቸልሲ በተጨማሪ ተጫዋቹ በሊቨርፑልም ጭምር እየተፈለገ የሚገኝ ተጫዋች እንደሆነ ነው መረጃዎች እያሳዩ የሚገኙት። ነገር ግን እነዚህ ሁለት እንግሊዝ ክለቦች ይህንን ተጫዋች ከአንዳቸው ያስፈርሙታል ተብሎ ነው የሚጠበቀው። ቶትንሃም የቀድሞ ተጫዋቹን በድጋሚ ለማስፈረም ፍላጎት ቢኖረም ከቸልሲ ጋር ግን ውድድር ይገጥመዋል። ቶትናሞች ካይል ዎከር ፒተርስን በክረምቱ ዳግም ለማስፈረም የዝውውር ፍላጎት አላቸው። ነገር ግን ሌሎች በርካታ የፕሪምየር ሊግ ክለቦች እሱን ለማስፈረም እያጤኑበት ነው። ሁኔታውን በቅርብ የተረዱ ምንጮችም ቶትናም ሆትስፐርስ በካይል ዎከር ፒተርስ ላይ ከፍተኛ ፍላጎት እያሳዩ መሆኑን ለከቼንድ ኦፍሳይድ አሳውቀዋል። የ28 ዓመቱ ተጫዋች ከሳውዛምተን ጋር አዲሱን ለመፈራረም ፍቃደኛ ባለመሆኑም በዚህ ክረምትም ኮንትራቱ የሚያልቅ ሲሆን ይህም በርካታ ክለቦችን በንቃት እንዲከታተሉትም አድርጓል። ቶተናም እና ቸልሲ የካይል ዎከር ፒተርስ ሁኔታን የሚከታተሉ ሲሆኑ እንደ ዌስትሃም ዩናይትድ፣ ፉልሃምና ክሪስታል ፓላስ ያሉ ክለቦችም ተጫዋቹ ላይ ፍላጎት አላቸው። ዎከር ፒተርስ ምንም እንኳን በፕሪሚየር ሊግ ውስጥ በጣም አሳዛኝ ወቅትን ቢያሳልፍም ለሳውዛምተን ቁልፍ ተጫዋች ነበር። እናም እሱን በነፃ ዝውውር ማግኘት ለየተኛውን ቡድን ጥሩ አማራጭን ይሰጣል። እስካሁን ምንም የተወሰነ ነገር ባይኖርም ለካይል ዎከር ፒተርስ መደበኛ ጥያቄዎችን በቅርቡ ሊመጡ እንደሚችሉ ይጠበቃል። ስፐርስ እንግሊዛዊውን ኢንተርናሽናል ለመመለስ ጥረት ሊያደርጉ ይፈልጋሉ። ካይል ዎከር ፒተርስ ለቶተንሃም ቡድን ብዙ ልምድን ያመጣል። ቸልሲዎች ለተጫዋቹ ፈታኝ አማራጭ እንደሚሆኑ ጥርጥር የለውም። ሆኖም ግን ካይል ዎከር ፒተርስ መደበኛ የመጀመሪያ ቡድን የጨዋታ ጊዜን ከፈለገም ወደ ቶተንሃም መመለስ የተሻለ ነው። በቸልሲም ስለሚፈለግ ዝውውር ውስጥም ፉክክር ስለሚኖር የተጫዋቹ ምርጥ ወሳኝም ይሆናል። እንደ ዌስትሃም ያሉ ሌሎች ክለቦችም በሚቀጥሉት ሳምንታት ወከር ፒተርስን ለማስፈረም የሚያደርጉትን ጥረት አጠናክረው ይቀጥላሉ። ነገር ግን የተጫዋቹ ውሳኔ ለቀጣይ ክለቡ ፊርማ እጅጉን አስፈላጊ ይሆናል ተብሎ ነው አሁን ላይ የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርጌ አመሰግናለሁ። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ስለነበራችሁ እጅግ እጅግ ከልብ አድርጌ አመሰግናለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም እንገናኛለን። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምንመኘው።